ሰላም፣ እንዴት ናችሁ የሲኒማ ቤቴ ቤተሰቦችና ገና ሰብስክራይብ ያላደረጋችሁ ተመልካቾቻችን የሾጉን የመጨረሻ ክፍል ላይ ደርሰናል። ባለፈው እንዳልኳችሁ በተቻለ መጠን ታሪኩን ቀለል ባለና በጥሩ አቀራረብ ለማቅረብ ሞክሬያለሁ። ፊልሙ ሰፊ ከመሆኑ ውብ አተራረክ ያለውና ጥልቅም ገጸ ባህሪያትን ያቀፈ ከመሆኑ አንጻር እነዚህ የምሰራቸው ቪዲዮዎች ይገልጹታል ብዬ አላስብም። ስለዚህ ደግማችሁ ፊልሙን እንድታዩ ትጋብዛችኋለሁ። እንደተለመደው ግን ወደ ዛሬ ክፍል ከመግባታችን በፊት ቪፒኤን ማብራታችሁን አትርሱ። ሲኒማ ቤቴ የተለያዩ አሪፍ ተከታታይ ፊልሞች በጥሩ አቀራረብ የሚቀርብበት ቻናል ስለሆነ ለቻናሉ አዲስ ከሆንክ ወይም አዲስ ከሆንሽ ሰብስክራይብ በማድረግ ቤተሰብ ይሁኑን። አሁን ወደ ክፍል አስር እንግባ። ለማስታወስ ያክል በክፍል ዘጠኝ በዋናነት የያቡሽጌ ጆን እና ማሪኮ ኦሳካ መድረስን ያቡሽጌ ነፍሱን ለማዳን ጆንን በስጦታ መልክ ለአልጋ ወራሹ ሊሰጥ ማሳወቁንና ጥያቄውም በኢሺዶ ተቀባይነት አለማግኘቱን የማሪኮ የቶራናጋን ቤተሰብ ይዛ መመለስን መከልከል መከልከሏ ሕገወጥ በመሆኑ ራሷን በማጥፋት ተቃውሟን ለማሰማት መወሰኗን ኢሺዶ ሊያስቀራት አለመቻሉን ሲረዳ በድብቅ በነፍሰ ገዳዮች አሳፍኖ ሊወስዳት አለፍም ሲል ሊያስገድላት መወሰኑን የዛኑ ምሽትም የአቡሽጌን ከሃዲነትን ተጠቅሞ የጠየቀውን ሊፈጽምለት ቃል በመግባት ነፍሰ ገዳዮቹን ማሪኮ ወዳለችበት እንዲመራቸው ማስደረጉን ነፍሰ ገዳዮቹም እነ ጆን ሸሽተው የገቡበትን ቤት ሰብረው ለመግባት ቢያቅታቸው የነበራቸውን ብቸኛው አማራጭ መጠቀማቸውን ያም መዝጊያውን ማጋየት እንደነበር ክፍሉም ፍንዳታው መዝጊያውን ተደግፋ የነበረችውን ማሪኮንና በክፍሉ የነበሩትን ምን እንዳደረጋቸው ሳይነግረን በእንጥልጥል ነበር የዘጋው። አሁን ደግሞ የምዕራፉ የመጨረሻ ክፍል ክፍል 10 ባጭሩ ይቀርባል። ክፍል 10 በህልም ይከፍታል። ህልሙ የጆን ነበረ። ጆን በጃፓን ብዙ ውጊያዎችን ተዋግቶ ወደ ምድሩ ተመልሶ ልጆችን ወልዶ የህይወቱን ማብቂያ በሚጠባበቅበት አልጋው ላይ ማሪኮ የሰጠችውን ማህተብ በእጁ ይዞ እናያለን። ወደ አሁኑ ጊዜ ሲመልሰን በክፍል ዘጠኝ ፍንዳታው ወደ ተከሰተበት ክፍል ይወስደናል። ጆን የነቃው በከሃዲው ያቡሽጌ ቅስቀሳ ነበር። ራሱ እንዳወቀ ማሪኮን ፍለጋ ይሄዳል። ሄዶ ከተደፋችበት ያነሳትና ይቀሰቅሳት ጀመረ። ማሪኮ ግን ሞታ ስለነበር አልነቃችም። ጆንን ጨምሮ በማሪኮ መስዋዕትነት የተረፉት ኪሪና ሺዙ በማሪኮ መሞት ሐዘናቸውን ሲገልጹ ለዚህ ሁሉ ክስተት ተጠያቂ የነበረው ያቡሽጌ ኢሺዶ ጋር የተስማሙት ማሪኮን እስረኛ ለማድረግ እንጂ ለመግደል ባለመሆኑ ይቅር በለኝ እያለ በጸጸት መጮህ ይጀምራል። ከኦሳካ ለመሄድ በተፈቀደላቸው መሰረት የቶራናጋ ቤተሰብን ጨምሮ የሌሎችም ጌቶች ቤተሰብ ከቤተ መንግሥቱ መውጣት ይጀምራሉ። በዚህ መሃል ካውንስሉ ይሰባሰባል። የማሪኮ በነፍሰ ገዳዮች መገደል አሳስቧቸው ነበረ። ነገር ግን ከቶራናጋ የበለጠ መሰባሰቢያ አጀንዳ አልነበራቸውምና በማሪኮ መታገት እና መሞት ምክንያት ቶሮናጋ ከበባውን አምልጦ መሸፈቱንና ለጦርነት የተዘጋጀ መሆኑ ወንድሙ ሳይኪ ያሳውቃል። ለኢሽዶ ይሄ ምንም ማለት አልነበረም። ጦርነት ቢገጥም የአልጋ ወራሹ ድጋፍ ስላለው የካውንስሉ ሰራዊት ከጎኑ እንደሚቆሙ ያውቃል። ንጉስ የሚሆነው የአልጋ ወራሹ ሰራዊት በኦቺባ በኩል ከጎኑ ስለነበረ ከሁሉ ይበልጥ ዘመቻውን ህጋዊ አድርጎለታል። ስለዚህ ንዝመት ይላቸዋል። ወዲያው ኦኖና ኪያማ ካቶሊክ የነበረችው ማሪኮ ባስተምሮታቸው መሰረት ቀብሯን ሳይፈጽሙ እንደማይዘምቱ ያሳውቃሉ። ወዲያው ኢሽዶ አባቷ ከሃዲ እንደነበረ በማንሳት ማሪኮን ለማብጠልጠል ሲሞክር ኦቺባ በመሃል ገብታ የሚገባትን የከበረ ሽኝት እንደሚደረግላት ታሳውቀዋለች። ኢሺዶም ኦቺባን ለመስማት ይገደደና ከቀብሩ በኋላ እንደሚዘምቱ ያሳውቃል። ካቶሊካውያኑ ጌቶች ጆንን እዚሁ ኦሳካ እያለ ሳያመልጣቸው ሊያስወግዱት በመፈለጋቸው ዘመቻውን ካጸደቁት በኋላ ለማስወገድ ያቅዳሉ። ሁሉም ለመዝመት ከተስማሙ በኋላ ዘመቻውን ለማጽደቅ ኢሺዶ መጻፊያውን ያነሳል። ዘመቻውን ወረቀቱ ላይ ማርቀቁን ሲጀምር ግን ድንገት አካባቢው አጭር ጊዜ በቆየ መሬት መንቀጥቀጥ ይመታል። ይሄ ለካውንስል አባላቶቹ የምንሰራው ሥራና የወሰነው ውሳኔ ምናልባት ትክክል ካልሆነስ የሚል ጥያቄን ያስጫረ ነበር። የስልጣን ጥሙ ያሳወረው ኢሽዶ ግን ውጊያውን ማጽደቁን ይቀጥላል። ከክፍል አንድ ጀምረን ባለፍንባቸው ክፍሎች ነፍሱን ከሞት ለማስመለጥ አንዴ ከኢሽዶ ሌላ ጊዜ ከቶራናጋ ሲሆን የከረመው ያቡሽጌ በመጨረሻ በማሪኮ ሞት በጸጸት ቀውሶ ነበር። ራሱን ጥሎ በተቀመጠበት ኢሺዶ ሊያገኘው ይመጣል። በተስማሙት መሰረት ማሪኮን አሳልፎ በመስጠቱ ቶራናጋን ካስወገዱት በኋላ የካውንስል አባልነት እንደሚሰጠው ያሳውቀዋል። እንደ መቀወስ ያለው ያቡሽጌ ኢሺዶና ካውንስሉ በቶራናጋ ላይ ለመዝመት ሲስማሙ መሬት እንደተንቀጠቀጠች እንዲሁ የሞተው ንጉሳቸው ድሮ ቶራናጋ ላይ ጦርነት ለመክፈት ካውንስሉ ጋር ሲስማማ እንዲሁ መሬት እንደተንቀጠቀጠች ንጉሱም ክፉ ምልክት እንደሆነ አድርጎ እንደተቀበለውና ጦርነቱን ትቶ ቶራናጋ ጋር እርቅ እንደፈጸመ ያሳውቀዋል። የያቡሽጌ ሁኔታ ሲመለከት የቆየው ኢሺዶ ያቡሽጌን ተራናጋ ወደ ሄደባት ኢዙ ተመልሶ ሰራዊቱን እንዲያዘጋጅና ትዕዛዝ እንዲጠብቅ አሳስቦ ይሄዳል። በፍንዳታው ክፉኛ ተጎድቶ የነበረው ጆን ማሪኮ ከተቀበረች ከአንድ ቀን በኋላ ይነቃል። የሚወዳትን ልጅ ሳይሸኛት የቀረው ጆን ሲነቃ ወደ ኢዙ እና ያቡሽጌ ጋር መሄድ የነበረበትና የኪያማ ሰዎች እስከ ወደብ ስለሚሸኙት እንዲሄድ ይታዘዛል። ጆን የማሪኮን ማተብ ይዞ ተነስቶ የኪያማን ሳሞራዮች ለማግኘት ያመራል። ኪያማ ሊሸኙ የፈለገው ሊገድለው እንደሆነ ግልጽ ነበር ለርሱ። ስለዚህ አጋርነቱ የአቡሺጌ ጋር በመሆኑ እንዲጠሩለት ይነግራቸዋል። አባ አልቪቶም ይመጣና ወደ ቡ ላይ በስራ መጠመዱን ነግሮ ወደዛ ሊወስዱት መምጣታቸውን በመንገር በጫካው ጉዞ ይጀምራሉ። መጨረሻው መሆኑ ራሱ ጆን ጭምር ያውቃል። ስለዚህ ቄሱን እዚህ ነው መጨረሻዬ ብሎ ይጠይቀዋል። አልቪቶ አልዋሸም። አዎ ነበር ምላሹ። ጆንን እዚህ ጫካ ውስጥ ለመግደል አቅደው የነበረ ቢሆንም የሆነ ሰው ስለ ነፍሱ በህይወት ከጃፓን እንዲወጣ እንደለመነለት ያሳውቀዋል። የግለሰቡን ማንነት የነገረው ወደብ ደርሰው ሊሰነባበቱ ሲሉ ነበር። ካቶሊኮቹ ምን ያክል እንደሚጠሉትና ሊገድሉት እንደሚፈልጉት የተረዳችው ማሪኮ ከመሞቷ በፊት ቄሱን የምታፈቅረውን ጆንን እንዲያተርፍላት ለምናው ነበረ። ቄሱም ቃሉን ጠብቆ ጆንን ሸኝቶት ይመለሳል። ጆን ኦሳካንና የሚያፈቅራትን ማሪኮን የተለያት በለቅሶ ነበረ። ከኦሳካ ርቀው ኢዙ እየተቃረቡ ይመጣሉ። ያቡሺጌ ይዙ ማንና ምን እንደሚጠብቀው ጥንቅቆ ያውቃል። ሲሸሸው ከከረመው ሞት አሁን መውጫ የሚያገኝ አይመስልም። ያቡሽጌ በዚህ ሁሉ አሁንም የጌታውን ፊት ላለመጋፈጥና ሞትን ለማምለጥ በሚል ደካማ ጥረት ጆን ጋር በመርከቡ ወደ እንግሊዝ ለመሄድ ጥያቄ ያቀርብለታል። ይዙ አካባቢ ሲደርሱ ግን ጆን የሚያስደነግጥ ነገር ይመለከታል። መርከቡ በእሳት ተቃጥላ ሰምጣ ነበር ያገኛት። ሁሉም የብስ እንደረገጡ ኦሚ በቶራናጋ በታዘዘው መሰረት ያቡሽጌን በቁጥጥር ስር ያውለዋል። በመርከቡ መቃጠል ግራ የተጋባው ጆን ሙራጂ የተባለውን የቶራናጋን ሰላይ ምን እንደተፈጠረ ይጠይቀዋል። ሙራጂ ካቶሊካውያኑ መርከቡን አንድደው እንዳሰመጡበት ያሳውቀዋል። በዚህም ምክንያት ቶራናጋ መርከቧ ላይ ጥቃት የፈጸመውን ሰው እስኪያጋልጡ ድረስ ካቶሊክ ነኝ ባይ ሁሉ ላይ መረር ያለ እርምጃ መውሰድ መጀመሩን እንመለከታለን። ያቡሽጌን ወስደው በቶራናጋ ፊት ያቀርቡታል። ከሃዲው ፊቱ እንደቀረበ በቅድሚያ ከኦሳካ ቤተሰቡን በሰላም ስላመጣለት ያመሰግነዋል። ያቡሽጌ ቶራናጋ የማሪኮን ሞት አልሰማ መስሎት ስለነበር መሞቷን አሳወቀው። ቶራናጋ ግን ሰምቶ ኖሯል። ይሄ ብቻ ሳይሆን ጥቃቱ ከመፈጸሙ ትንሽ ቆየት ብሎ ያቡሽጌ ነፍሰ ገዳዮችን ወደ ቤተ መንግሥቱ ሲያስገባ እንደታየ መስማቱን ያሳውቀዋል። ሌላም የሰማው ነገር ነበረ። ፍንዳታው ማሪኮን መግደሉ ሲረዳ በጸጸት ማረኝ ብሎ እንደጮኸ ሰላዮቹ በኦሚ በኩል መልእክት እንደላኩ ይነግረዋል። ስለዚህ ጥቃቱ እንዲፈጸም እገዛ አድርገሃል? በማለት አጭር ጥያቄ ያቀረበለት ያቡሽጌ ሳይዋሽ አዎ የሚል ምላሽን ለጌታው ይሰጣል። ጆን በያቡሽጌ ቡካታምነትና ክህደት በጣም ነበር ያዘነው። ቶሮናጋ ያቡሽጌን ምላሽ እንደሰማ ያለው መሬት በሙሉ ከሱ እንደሚወሰድና በማግስቱ ምሽት ላይ ሆዱን ተርትሮ የውርደት ሞት እንዲሞት ይፈርድበታል። ያቡሽጌ ጌታው የፈረደበትን ሞት ቢቀበልም ግን ቢያንስ የውርደት ሞት አልሙት በማለት ይለምናል። ቶሮናጋ ባያምነውም ይቺን ፍላጎቱን ይፈቅድለትና በማግስቱ ጀንበር ስትጠልቅ ሰፕኩ እንዲፈጽም ያዘዋል። ሰፕኩ ሲፈጽም ራሱን የሚለየውን ሰው እንዲመርጥ ባዘዘው መሰረት ያቡሽጌም ጆንን ይመርጣል። ቶሮናጋ ምርጫውን አልተቀበለውም። ያቡሽጌም እንግዲያው ሳንተው ራስህ ሁን በማለት በጌታው እጅ ለመሞት ይወሰናል። ቶራናጋም የአቡሺጌን ጥያቄ እንደተቀበለ ጉዳዩን በመጨረሱ እያንገላቱ ከቶራናጋ ፊት ይወስዱታል። ቶራናጋ በጦር ካምፕ ውስጥ ሚስቱን ኬሪን እና ሺዙን ይቀበላል። ልጁ በሰላም ስለመጣለት ደስ ብሎታል ቶራናጋ። በመሃል ኪሪ የተጠቀለለ ወረቀት ለቶራናጋ ትሰጠዋለች። ተሰጠዋለች መልእክቱ በብርቱ ሚስጥር ከኦቺባ ለቶራና ጋር የተላከ ነበረ። ቶራናጋ መልእክቱን መልእክቱን እንዳነበበ ትልቅ እፎይታን ተነፈሰ። ፍርዱን ሲመለከት የቆየው ጆን ወደ ቤቱ እንዳቀና ፉጂ መጥታ ከጎኑ ትቀመጣለች። ማሪኮ በተለመደው ቦታዋ ከጎናቸው አልነበረችም። እንደ መሸ ፉጂ ለጉዞ ስትዘጋጅ ይመለከታታል። ቀርቦም ምን እያደረገች እንደሆነ ጠይቃት፣ ፉጂ ጆንን በሚስትነት ለማገልገል ለጌቷ ተሮናጋ ገብታ የነበረችው መሐላዋ በመጨረሷ መነኩሴ የመሆን ፍላጎቷ አሳውቃ እንደተፈቀደላት ልጇንና ባሏን ልትርቃቸው ባለመፈለጓም አመዳቸውን ይዛ በነጋታው ለመሄድ መወሰኗን ታሳውቀዋለች። ጆን ትታው እንድትሄድ ባይፈልግም በአጂሮ በነበራቸው ቆይታ በታማኝነትና በትጋት ስላገለገለችው ከፍተኛ አክብሮት ነበረው ለፉጂ። ፉጂ በጆን አክብሮት ብትደሰትም ሰሞኑን የመርከቡን ጥቃት ተከትሎ የአጂሮ ነዋሪ ካቶሊካውያን ላይ እየደረሰ ያለው የተሯናጋ ቅጣት እንዳሳሰባት ታሳውቀዋለች። ጭንቀቷ ስለገባው ጆን በንጋታው ተሯናጋን በዚህ ጉዳይ ሊያናገረው ስለፈለገ ቀጠሮ እንድታስይዝለት ይነግራታል። በንጋታው ጆን ፉጂ ጋር ወደ ተሯናጋ ያቀናሉ። መንገድ ላይ ኦሚ እንዲቀበለው በታዘዘው መሠረት ቀርቦ ቶራናጋ ፊት ከመቆሙ በፊት ትጥቁን እንዲያስረክበው ከዚህ በፊት ጠይቆት እንደነበረ ይጠይቀዋል። ካለፈው ጊዜ በተለየ ጆን ጠመንጃውንና ሰይፉን አስረክቦ ፉጂን ተሰናብቶ ይሄዳል። ቶራናጋ ፊት ሲቀርብ ሙራጂ ለማስተርጎም ቆሞ ነበረ። የመጀመሪያው የቶራናጋ ንግግር መርከብ ላይ ጥቃት በመድረሱ አዝነናል፣ ይህንን ጥቃት ያደረሰውን ከሀዲ እስክናገኘው ድረስ አናርፍም የሚል ነበረ። ሙራጂ ጌታው የተናገረውን ቃል በቃል ለመተርጎም ይከብደዋል። ምክንያቱም ጆን የሚያውቀው ሙራጂ የካቶሊክ እምነት ተከታይና የመንደሪቱ ነዋሪ መሆኑን እንጂ የተከበረ ሳሞራይና የቶራናጋ ታማኝ ሰላይ መሆኑን አይደለም። ታዲያ የእምነቱ ተከታዮች እየታደኑ እሱ በህይወት መኖሩ ግራ አጋቢ ነበርና ሙራጂ ቶራናጋን ማንነቱን ለጆን እንዲገልጽ ፈቃድ ጠየቀ። ትክክለኛው ስሙ ቶኖሞቶ አኪናዎ እንደሚባል በጌታው ቶሮናጋም በጠላቶቹ ላይ እንዲሰልል ወደ ፖርቹጋላውያኑ እምነት እንዲቀየር እንደታዘዘ ሙራጂ የሚለውንም ስም ይዞ ወደዚህ እንደመጣ ያሳውቃል። ሙራጂ እውነተኛ ማንነቱን ካሳወቀው በኋላ ጌታው ቶራናጋ መርከቡ ላይ ጥቃት ያደረሰውን ካዲስ ከያገኘው ድረስ እንደማያርፍ እንዳሳወቀው ይነግረዋል። ጆን ይህን እንደሰማ ወደ ቶራናጋ ዞሮ ያኔ ለወንድሙ ሳይኪ እጁን በሰጠባት ቀን ላሳየው ጸባይ ቅርታን ጠየቀ። ያኔ ያንን ያደረገው በእሱ ላይ ተስፋ ቆርጦ ስለነበር ብቻ እንደሆነ ያሳውቀዋል። በአንድ ሰው ተስፋ መቁረጥና እምነት ማጣት ምክንያት አጂሮ መቀጣት የለባትም ብሎ መማጸን ይጀምራል። ቶራናጋ ከተነሳበት እየተቀመጠ ስለ አጂሮ ይህን ያክል ምን እንዳሳሰበው ይጠይቀዋል። የአጂሮ ነዋሪዎች ቀንደኛ ጠላቶቹ የሆኑት ካቶሊካውያኑ ናቸው እና አሁን ለምን ለጠላቶቹ ማዘን እንደፈለገና መበቀል እንደሸሸ ጨምሮ ይጠይቀዋል። የጆን ሁለመናው ከመጀመሪያውም ጀምሮ ካቶሊካውያኑን ማጥፋት ስለነበረ ጆን መርከቧን ያወደሟት እነሱ አለመሆናቸውን አውቀዋል። መርከቡ እንድትሰጥም ያደረገችው ማሪኮ ነበረች። ጆን ከካቶሊካውያኑ ጋር የነበረውን ጥል ትጠላው ስለነበር በመጨረሻ እሷ እንደሞተች እጃቸው እንደሚገባና እንደሚገድሉት ስላወቀች እሱን ከመግደል ይልቅ በሱ ፈንታ መርከቡን ከጥቅም ውጭ እንዲያደርጓት ለምናለት ነበረ። ስለዚህ አሁን የሚፈጸመው ግድያ እንዲያቆም ይጠይቃል። ቶራናጋ ይቀጥላል እና ጦርነት ህስ በማለት ከካቶሊካውያኑ ጋር ያለውን እሰጣ ገባ ምን ሊያደርገው እንዳሰበ ጠየቀው። ከዚህ ሁሉ በኋላ ከካቶሊካውያኑ ጋር ጀምሮት የነበረው ጦርነት ለሱ ምንም ትርጉም እንደማይሰጠው ይመልሳል። ከዚህ ሁሉ መልስ በኋላም ቶራናጋ የጆንን ጥያቄ ለመቀበል ፈቃደኛ አልነበረም። ከሃዲዎቹ በግዛቱ ስር ተጠልለው እሱ ዝም ብሎ መቀመጥ አይሆንለትም። ጆን የቶራናጋን እምቢተኝነት ሲመለከት ስለቱን ከፊቱ በማስቀመጥ ከመጀመሪያውም ጃፓንን ሲረግጥ ጀምሮ ሐሳቡና ዓላማው ሌላ ሆኖ እያለ የእሱ ወዳጅ መስሎ ሲያስመስል የከረመው ከሃዲው ራሱ መሆኑን ይናዘዛል። ስለዚህም ከሃዲውን ለመግደል ከፈለገ ፊቱ ባስቀመጠው ስለት ሊያስወግደው እንደሚችል በመንገር ራሱን ምንም በማያውቁት በአጂሮ ነዋሪዎች ፈንታ ያስቀምጣል። ቶራናጋ ለሚሸርበው ሴራ የወዳጁ ሂሮማትሱንና የማሪኮን ሕይወትን የገበረ ሰው ነው። አሁን በጆን ራስ የማጥፋት ጥያቄ በቀላሉ የሚሸውድ አልነበረምና የጆንን ታማኝነትና የእውነት መለወጥ ለመፈተን ስለቱ ከሰገባው ወጥቶ ወደ ደረቱ መግባት እስኪጀምር ምንም አይነት ምላሽ አልሰጠውም። ስለቱ መስመጥ ሲጀምር ነበረ የጆንን ከራስ ወዳድ ግለሰብ ጠላቴ ለሚላቸው ለካቶሊካውያኑ ለመሞት ወደማይሰሰት ሰው መለወጡን ቶራናጋ ያረጋገጠው ስለቱን ከእጁ እንዳስጠለውም ነበረ። ታማኝነቱን ያስመሰከረውን ጆንን በጃፓን ምድር ለማቆየት በሚል በፍጥነት መርከቡን እንዲጠግንለት ኃላፊነት የሰጠው የያቡሽጌ ታሪክ መዝጊያው ጊዜ በመድረሱ በኦሚ ታጅቦ ቶሮናጋ ወደሚጠብቀው የገደል አፋፍ ላይ ይጓዛል። ያቡሽጌ የወንድሙን ልጅ የሆነውን ኦሚን ወራሹ አድርጎ ሾሞታል። ባለፉት ክፍሎች ሞት ሲቀርበው እየጻፈ ሲያመልጠው ደግሞ ሲቀደው የከረመውን ኑዛዜውን ዳግመኛ ላይ ሰረዘውና ላይ መለስ ለአጃቢው እንዳስረከበ ሞቱን ሊቀበል ጌታው ፊት ይቀርባል። ያቡሽጌ ከክፍል አንድ ጀምሮ የጠቢቡ ጌታ ቶሮናጋ የመጨረሻው ግቡ ምን እንደሆነ ጆንም መርከቡን ያነደዱበትና ጠላቶቹ የሆኑትን ካቶሊካውያኑ ላይ የሚዘምትባትን ቀን ሳያይ ሊሞት መሆኑ አሳዝኖታል። ቶራናጋ የሰጠው ምላሽ የሚገርም ነበር። የጆንን መርከብ ያነደዳት እሱ ራሱ ነው። ከማሪኮ ጋር ተመሳጥረው ካቶሊካውያኑ ነፍሱን ሊያተርፉለት በእሱ ፈንታ መተማመኛው የነበረችው መርከቡን ሊያወድሟት ተስማምቶ ነበረ። ይህንን ያደረገው በዋናነት የጆንን የታማኝነት ጥግ ለማየት ነበረ። ያቡሽጌ የጌታው ጠቢብነትን ባይጠራጠረውም አሁን ከፊቱ እየመጣ ያለውን የካውንስሉን ሰራዊት ምን አድርጎ ለማሸነፍ እንዳቀደ ጠየቀው። አሁንም ክሪምዘንስካይ የተባለውን ኦሳካ ቤተ መንግስትን የማጥቃት እቅድ ካቀደ ጠየቀው። የቶራናጋ ምላሽ ግን የሚጠብቀው አልነበረም። ውጊያው ያለቀው ክፍል ዘጠኝ ላይ ነበር። ቶራናጋ ክሪምዘንስካይ አውጆ ወደ ኦሳካ ቤተ መንግስት ገብቶ የካውንስሉን ትጥቅ ያስፈታው ሺህ ሰራዊት አንጋግቶ ሳይሆን አንዲት ቁርጠኛ ሴት ልኮ ነበር። በራሷ አንደበት እልፍ ሰራዊት የማይሰራውን ሥራ ነበረ ማሪኮ በሞቷ ያጠናቀቀችው። ማሪኮ የካውንስሉ መተማመኛ የሆነውን የአልጋ ውራሹን አርማና ሰራዊት በኦቺባ በኩል ከቶራናጋ ጎን እንዲቆም በማድረጓ ኢሽዶ ካውንስሉን ሰብስቦ ውግ ያለ መግጠም ሲዘጋጅ የተማመነው የአልጋ ውራሹ ሰራዊት እሱን ትቶ ከቶራናጋ ጎን መቆሙን ከዘገየ እንደሚረዳ ያኔም የካውንስሉ አባላት ይህንን ሲረዱ በኢሽዶ ላይ እንደሚነሱ ከዚያም በኋላ ቶራናጋ ጃፓንን በስሩ አንድ አድርጎ እንደሚያስተዳድራት ያሳውቀዋል። ያኔ አቡሽጌ ቶራናጋ ከመጀመሪያውም ጀምሮ ሾጎን የመሆን ፍላጎት እንደነበረው በመጠርጠሩ እውነቱን እንዲነግረው የቺን ብቻ አውቆ እንዲሞት ይጠይቀዋል። ቶራናጋም የአቡሽጌ በክፍል አንድ ጌታው ለሞት ወደ ኦሳካ ሲሄድ እንዳለው እሱም በክፍሉ መዝጊያ ላይ ቃል በቃል ለሟቼ ወደፊቱ መንገድ አስፈላጊ አይደለም በማለት የከሃዲው የአቡሽጌን ራስ በአንድ ምት ይለየዋል። ጆን በቶራናጋ እንደታዘዘው መርከቡ ከሰመጠችበት ከማውጣቱ በፊት ፉጂን ይዟት ወደ ባህሩ ፈቀቅ ይላል። ሁለቱም የሚያመሳስላቸው አንድ ነገር አለ። ሁለቱም የሚወዱትን ሰው አጥተዋል። ስለዚህ እሷ የባሏንና የልጇን አመድ በማፍሰስ ስትሰናበታቸው፣ እሱም ደግሞ በበኩሉ የሚያፈቅራትን ማሪኮን ማተቧን ወደ ባህሩ በመጣል ይሰናበታታል። ጆን ፉጂን እንደተሰናበተ ቶራናጋ ባዘዘው መሰረት ከመንደሩ ሰዎች ጋር በመሆን የሰመጠችውን መርከቡን መጎተት ይጀምራል። በዚህ መሃል አንድ ሰው ወዳሉበት ይመጣል። ቡንታሮ ነበር። ባለፉት ክፍሎች በጥላቻና በንቀት አይን ሲያየው ከርሟል። አሁን የመጣው ግን ለጆን ያለውን ወዳጅነት ለማሳየት በመሆኑ ስጥቁን አስቀምጦ ይቀላቀላቸዋል። መርከቧ ከውሃው ብቅ ማለት ስትጀምር፣ ጆን ከርቀት የሚመለከታቸውን ቶራናጋን በፈገግታ ሲመለከት ፊልሙ እዚህ ላይ ያበቃል። ሾገን ምዕራፍ አንድን እዚህ ላይ እንጨርሳለን። በእነዚህ አስር ቪዲዮዎች የነበረንን ቆይታ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ተከታታይ ፊልም ወደ እናንተ የሚመጣ ይሆናል። በቆይታችን ቀረ የምትሉት ነገር ኮመንት ሴክሽኑ ላይ ማውራት እንችላለን። በተረፈ ግን ስክሪኑ ላይ ባለሁ በቀጣዩ ቪዲዮ አገኛችኋለሁ።